ዛሬ ደስ ብሎ ነው የመጣሁት። ፊቴ ፈካ ብሏል። ምን እንደሆነ ታውቃላችሁ? ልጄ ጋ ደውዬ ነው፣ ልጄ ጋ ደውዬ በደንብ ስላወራችኝ ደስ ብሎ ነው እና አሰላሙ አሌይኩም ረህመቱላሂ ወበረከቱ ውድ ጓደኞቼ እንዴት ናችሁ? ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። ክርስቲያን ጓደኞቼ እንዴት ናችሁ? ደህና ናችሁ ሆይ? ኮሜንት የምታደርጉ ላይክ፣ ሰብስክራይብ ያደረጋችሁ በጣም ነው የማመሰግነው ብያለኝ እና ደግሞ የመዳም ቅመሙ በሞላ ሰላማችሁ ይብዛልኝ። አገራችንን ሰላም ያድርግልን። ከምንም በላይ ደግሞ ሀገራችንን ሰላም ያድርግልን። በውጭ ሀገር የምትኖሩ በሙሉ ሰላማችሁ ይብዛልኝ። እና ዛሬ እስኪ ያጋጠመኝ ልንገራችሁማ። እና ልጄ ጋ ደወልኩ ዛሬ ማለት ነው። ና ልጄ ጋ ስደውል ምን እንዳለች ታውቃላችሁ? እንዴት ነሽ ደህና ነሽ ያልኳት አወርኋት። ደህና ነኝ አለች እና እሚጣዬ፣ እኔ በስሟ አልጠራትም። በነገራችን ሰባት አመቷ ነው። በስሟ አልጠራትም ሚጣ ነው የምላት ማለት ነውና ሚጣየ እንዴት ነሽ ደህና ነሽ ያልኳት አወርኋት። ያው መቼም በጥስጥስ እያየ ነው የምታወራኝ ማለት ነውና ምን ይዤልሽ ልንጣ እስኪ ምረጫ አልኳት። እስኪ አሁን ከሳኡዲ አረቢያ ምን ይዤልሽ ልንጣ ወርቅ ልንጣ ወይስ ደግሞ ልጅ ልላክልሽ ወይ ወልጅ አልኳት። ልጅ ለላክልሽ፣ ወንድም ልላክልሽ፣ ወይስ ደግሞ ወርቅ ነው የምትፈልጊ፣ ወይስ ብር ነው ወይ የምትፈልጊ አልኳት። ምን ላይ ጥሩ ነው? አይ ወርቅ አልፈልግም አለች። ወርቅ አልፈልግም፣ የምፈልገው አንቺን ነው። ነያችሁ የምፈልገው አንቺን ነው ግን ወንድምም ካልሽ ወንድሜንም እፈልጋለሁ ወንድም ወልደሽም ከላ ሰባት አመቷ ነው። በነገራችን ላይ ወንድምም እፈልጋለሁኝ አለች። ግን ደግሞ አንቺም እንድትመጪልኝ እፈልጋለሁኝ ግን ደግሞ ወንድምም እፈልጋለሁኝ አለች። ወርቅ ሳስራት ወርቅ እኔ አልፈልግም ችግር የለውም የሰባት አመት ልጅ ማለት ነው። የሰባት አመት ልጅ እና እንደዚህ ስት ላይ በጣም ደስ አለኝ እና አሁን ወንድም ብልክልሽ እዚህ ልታደርገዋለሽ፣ ተሳድጊዋለሽ? አልኳት ማለት ነው። አዎ እዚህ ላደርገዋለሁ፣ እጥብ እጥብ ነው የማደርገዋለች ከላክሽ፣ እጥብ እጥብ ነው የማደርገው ችግር የለም አለች። ግን አንቺም እንድትመጭልኝ ይፈልጋለሁ አለች ማለት ነው። እንደዚያ ስትለይ ግርም ማሬ ማለት ነው እኔ በሰባት አመቴ እኮ ምንም አላቅ በሱ አድሜ ሰባት አመቴ ምንም የማውቀው ታሪክ የለም። በነገራችን ላይ ማለት ነው ምንም፣ እና በነገራችን ላይ ምን ልላችሁ ፈልጌ ነው መሰላችሁ፣ በስደት ሀገር የምትኖሩ እህቶቼ፣ ወንዶቹ እንኳ ችግር የለም። ወንዶቹ ችግር የለም። እነሱ በአምሳ አመታቸውም፣ በስልሳ አመታቸውም፣ በአርባ አምስት አመታቸውም፣ በአርባ ዓመታቸውም ይወልዳሉ፣ ችግር የለውም። ሴሊ ግን አርባ ላይ ያው እና ቆማለን ታውቃላችሁ ሳ እና ያልወለዳችሁት ይወለዳችሁ ችግር የለም ያው እኔ እኔ ልጅ ወልጃለሁ ግን አሁንም ደግሞ ፈልጋለሁ ወንድ ልጅ የለኝም ወንድ ልጅ ቢሰጠኝ ደስ ይለኛል ማለት ነው ወላሂ ወንድ ልጅ እንዲሰጠኝ ደዋለች እኮ ግን የምነግራችሁ ነገር ቢኖር ግን በስደት ላይ በቁም ነገር ማለት ነው በስደት ላይ የምትኖሩ በስደት ላይ የምትኖሩ እህት ወንድሞቼ ያው ወንዶቹ እንደነገርኳችሁ ችግር የለውም፣ ግን እህቶች ሴቶች እህቶቼ ውለዱ። መውለድን የሚያክል ነገር የለውም። ለምን እንደዛ አልኳቸው? ቤተሰብ ወንድም እህት ልምጣ እንዴ ብትሉት አረሰሪ እዚ ሰላም አይደለም፣ እዚ ቤት ምን የሚሰራ ነገር አለ ነው የሚለው ወይም ደግሞ ጭክነ ብላቹ ጠቅላችሁ ጠቅላቹ በቃ ነው ብትሉት፣ ሲከተመች ስልክ ያዥልኝ እስኪከተመቸሽ ባትሪ ድንጋይ ያጅልኝ ጣጣው አበዛዙ ነው። ልጅ ግን ልጅ ግን እንደዛ አትልም። ገባችሁ? ልጅ እንደዛ አትልም። ልጅ እንደዛ አትልም። ወርቅ ትፈልጊያለሽ ወይ ወይስ ደግሞ እኔ ልምጣ ወይስ ወንድም ትፈልጊያለሽ ወንድም ላክልሽ እንዴ ስላት፣ አይ እኔ የምፈልገው አንቺን ነው ወንድምም እፈልጋለሁ አለች። ወንድምም ወንድም ስለሆነ ወንድምም እፈልጋለሁ አለች። ብዙ ጊዜ ግን እኔ ስደውልላት ብዙ ጊዜ ስደውልላት ልንጣ ወይስ ወርቅ ላክልሽ ምናምን ስላት አንቺ ነኝ ነው የምትለኝ። በነገራችን ላይ ሰባት አመቷ ነው ገና፣ ሰባተኛ አመት ሳይሆን እንደውም ሰባተኛ አመቷ ነው የያዘችው ማለት ነው እና በጣም ግርም ማሪ ማለት ነው። አንደኛ እንደዚህ ነፍስ ማወቋ፣ ሁለተኛ ደግሞ ያኔ እንደዚህ ማሰቧ ማለት ወንድም ስትል ወይም ደግሞ ይሄን ነገር ማሰቧ በጣም ደስ አለኝ እኔ ማለት ነው እና ውድ የመዳም ቀማሞች ሰላማችሁ ብዙት ይበልልኝ። ባላችሁበት ሰላም ሁኑልኝ። ውለዱ። እንደምንም ብላችሁ ውለዱ።